ትምህርቱን የሚሰጥበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮችን አማርኛ ፊደላትን አገጣጥሞ ማንበብ የሚለውን ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ፣ ከኔ ጋር ቆዩ። እንግዲህ አማርኛ ፊደላትን አገጣጥሞ ማንበብ ስንል የትኞቹን ፊደላቶች ነው? እነዚህን፣ ማለት እነዚህን ፊደላቶች አገጣጥሞ ማንበብ ማለት ነው። እንግዲህ እያንዳንዳቸው እነዚህን ፊደላቶች በደንብ አድርጌ እኔ ቆጥርላችኋለሁ። ከዚያም በኋላ በእያንዳንዳቸው ፊደላቶችን እያጣመርነ ቃላትን መሰርታለን ማለት ነው። አሁን በመጀመሪያ እነዚህን ፊደላቶች አንድ በአንድ አነብላችኋለሁ። ከዚያ በእያንዳንዳቸው እያጣመረን ቃላትን መሰርታለን ማለት ነው። አሁን ተከታተሉ። ጨ ጨ እንግዲህ እነዚህ ሶስቶችም ተራውን ያሉት ጨ የምትባለዋ የአማርኛ ፊደላት ናት። እንግዲህ እነዚህ ሶስቶች እዚህ ጋር ተራውን ያሉት ጨ ናቸው። ጨ ጨ የሚባል ድምጽ አላቸው ማለት ነው። እንግዲህ የጨ ቤተሰብ የስንተኛዎቹ ስንተኛዎቹ የመጀመሪያዎቹ ድምጽ ማለት ነው። እንግዲህ ቀጣይ ደግሞ ወ ወ። እንግዲህ እነዚህ ደግሞ የወ ቤተሰብ የመጀመሪያዎቹ ናቸው ማለት ነው። ቀጣይ ደግሞ ሰ ሰ። እንግዲህ ደግሞ የሰ ቤተሰብ የመጀመሪያው ናት ማለት ነው። ጀ ጀ። እንግዲህ እነዚህ ደግሞ እነዚህ ሁለቶች ተራውን የአማርኛ ፊደላት ጀ የሚባሉት የመጀመሪያ ድምጾች ማለት። ቀጣይ ደግሞ በ በ እንላለን ማለት ነው። እንግዲህ ደግሞ የበቤተሰብ የመጀመሪያው ናት ማለት ነው። ቀጣይ ደግሞ ከ፣ መ፣ ለ፣ ረ፣ ገ ቀጣይ ደግሞ ነረመፈመበነረለ እንላለን ማለት ነው። እንግዲህ እያንዳንዳቸው እነዚህን ደግሞ ምን አይነት ቃላት እንደመሰረቱልን እናያለን ማለት ነው። እንግዲህ ጨ የጨ ቤተሰብ የመጀመሪያዋ ናት ብለናል። ከየከቤተሰብ የመጀመሪያዋ ናት። ነ የነቤተሰብ የመጀመሪያዋ ናት። እንግዲህ እነዚህ ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው። አንድ ላይ ተጣምረው ጨከነ የሚል ቃልን መስርተውልናል ማለት ነው። ጨከነ የሚል ቃልን መስርተው መስርተውልናል ማለት ነው። ቀጣይ ደግሞ ጨ የጨ ቤተሰብ የመጀመሪያዋ ናት። የወዚች ጋር ተመሳሳይ ናት። መ የመቤተሰብ የመጀመሪያው ናት። ረ የረቤተሰብ የመጀመሪያው ናት። ስለዚህ በአንድ ላይ እነዚህ ተጣምረው ጨመረ የሚል ቃል መስርተውልናል ማለት ነው። ስንተኛ ድምጾች ናቸው? ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው ማለት ነው። ቀጣይ ደግሞ ጨ የጨ ቤተሰብ የመጀመሪያው ናት። ለ የለ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያው ዋ ናት ማለት ነው። እንግዲህ እዚህ ጋር ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው። እነዚህ ባንድ ላይ ተጣምረው ሲነበቡ ጨለመ የሚል ቃል መስርተውልናል ማለት ነው። ጨለመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወ የወ ቤተሰብ የመጀመሪያዋ ናት። የመጀመሪያው ረ የረ ቤተሰብ የመጀመሪያው ዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ባንድ ላይ እንግዲህ እነዚህ ተጣምረው ወረፈ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ደግሞ ስንሄድ ወ የወቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። እንግዲህ እነዚህ በአንድ ላይ ተጣምረው ወገመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰ የሰቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። እንግዲህ እነዚህ በአንድ ላይ ተጣምረው ሰለበ የሚል ቃል መስርተውልናል ማለት ነው። ሰለበ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀ የጀ ቤተሰብ የመጀመሪያው አናት። ገ የገ ቤተሰብ የመጀመሪያው አናት። ነ የነቤተሰብ የመጀመሪያው ናት። እንግዲህ እነዚህ ፊደላቶች ተጣምረው ባንድ ላይ ጀገነ የሚል ቀን መስርተውልናል ማለት ነው። ቀጣይ ደግሞ ጀ የጀ ቤተሰብ የመጀመሪያው ናት፣ ወይም ደግሞ ከይሱ ጋር ተመሳይ ናቸው። መ የመቤተሰብ የመጀመሪያው ናት። ረ የረቤተሰብ የመጀመሪያው ናት። ስለዚህ በአንድ ላይ እነዚህ ተጣምረው ምን ምን የሚል ቃል መስርተዋል። ጀመረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በ የበ ቤተሰብ የመጀመሪያው አናት፣ ቀ የቀ ቤተሰብ የመጀመሪያው ናት፣ ለ የለቤተሰብ የመጀመሪያው አናት። እነዚህም ቢሆን የመጀመሪያ የመጀመሪያ ድምጾች ናቸው ማለት ነው። እንግዲህ በአንድ ላይ እነዚህ ተጣምረው በቀለ የሚል ቃል መስርተውልናል ማለት ነው። በቀለ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን የመሰሉ ቃላቶች መስርተን ካየነ፣ በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት ሰላም ቆዩልኝ።